ልጆቻችንን በኢትዮጵያዊ ወግና ስርዓት ማሳደግ ከሀብት ጋር ምንም የሚያገናኘው ነገር የለም። ስንት ድሀ እናቶች ልጆቻቸውን ጸጥ ለጥ አድርገው በኢትዮጵያዊ ባህል ወግና ስርዓቱን ሳይለቁ አንቱ የተባሉ ልጆች ያደረሱ በጣም ብዙ ወላጆች፣ ድሀ ወላጆች እናውቃለን። እንዲሁም ብዙ ሳንቲም ያላቸው ሀብታም ወላጆች ልጆቻቸውን እንደሚገባቸው ሳይሆን ካላቸው ብር በታች ልጆቻቸው ወግና ስርዓቱን ኢትዮጵያዊነቱን ለቀው እንዳያድጉባቸው አድርገው ያሳደጉ ጀግና ወላጆች አሉ። በደንብ ሳንቲም ይኖሯቸው። ስለዚህ ልጅ ማሳደግ ኢትዮጵያዊነትን ማስተማር በወጉ መቅጣት ያቅም ጉዳይ እንዳልሆነ ያሳዩን ብዙ ወላጆች አሉ። አው አሁን አሁን የምናያቸው ነገሮች እኛ ያለፈንን፣ በእኔ ጄኔሬሽን ያላችሁ፣ እኛ ያለፈንን ነገር ልጆቻችን ላይ እየተወጣን ያለን ወላጆች ነው። ይሄ ደግሞ ምንም እንደማይጠቅመን እያየ ነው ነው ወላጅን የሚሳደቡ ብሎም የሚማቱ ቀና ብለው የሚያዩ ለወላጆቻቸው ምንም አይነት ክብር የሌላቸው በአጠቃላይ አዋቂን የናቁ ትውልዶች እያፈራን ያለ ነው እኛው የኔ ጄኔሬሽን ሰዎች ነው። ስለዚህ ልጆቹን እንተዋቸውና እኛ ራሳችንን ቀድመን እንቅጣ፣ ልጆች አስተዳደግ እንወቅ። መዘመን፣ ማወቅ፣ መሰልጠን ልጆቹ ባህላቸውን እንዲለቁ እምናደርግ ያለነው ነው፣ እኛ ነን። በሳንቲማችን በብራችን የድሃም እናት ለራሷ ውስጥ ልብሷን ሳትለውጥ ለልጆቿ እምትሞትበት ሰዓት ላይ ነን ያለ ነው። እናቀዋለን። በአሁኑ ሰዓት ልጆች እንዴት እያደጉ እንዳለ እናቀዋለን። ግን ጠቀመን፣ እንህ ተሳዳቢ ትውልድ ውልድ እኮ ነው ያፈራነው። አዎ የኔ ትውልድ እስቲ እንናገር፣ ሞራልስ ሳለን እንዴ ሰው ፔጅ ላይ፣ ፌስቡክ ፔጅ ላይ፣ ሶሻል ሚዲያ ፔጅ ላይ ሄደን አንድ ቃል ስድብ እንጽፋለን እንዴ አናደርገው? ስለዚህ እንዲህ አይነት ተሳዳቢ ትውልድ ከባህል የወጡ ሁሉ ነገራቸው ስርዓተ ቢስ ልጆች ያፈራ ነው እኛ ወላጆች ነው። ስለዚህ ቁጭታችንን የምንወጣው በእንደዚህ አይነት መንገድ ሳይሆን ልጆችን ስናሳድግ ያለፈንን መልካም ነገሮች ልጆቻችን ላይ አፕላይ ብናደርግና ብንጠቀምበት መልካም ነው እላለሁ። በዛ ላይ እኛ እኮ ለእንደዚህ አይነት ቦታ የደረስነው ምን አይነት ወላጆች አሳድገውን እንደሆነ እናውቃለን። እኔ በበኩሌ ይህንን ኢትዮጵያዊነት ባህሉን፣ ወጉን ስርዓቱን አጥብቄ የምወድና የምከተል እንዲሁም ለልጅ ያስተላለፍኩኝ እናት ነኝ። እቀጥላለሁ። ዛሬ ትውልድ ስበላሽ የምወቅስ እናት ሳልሆን ኑ አብረን እንስራ ትውልድን እንለውጥ የምል እናት ነኝ። አዲሱን ትውልድ የመውቀሻ ምንም አይነት ሞራል የለኝም። እኔ ሞቅሰው እኛን እራሴን ወላጆችን ነው። ስለዚህ ልጆች የምታሳድጉ ወላጆች በሙሉ ልጆቻችሁን እንዴት እንደምታሳድጉ ማጤን አለባችሁ ብዬ ለማስጠንቀቅ ነው የመጣሁት። ተሳዳቢ ትውልድ እናጥፋ። ወግና ስርዓት የሌላቸው ከስርዓት የወጡ ልጆች እየተፈጠሩ ነው እና እነዚህን በስርዓት እናሳድግ። ትውልድ ሲጠፋ ቆመናን ይሄ የእኛ ኃላፊነት ነው አንጠቋቆሜ ከሌለ ልጅ እየተባባልን ለማለት ያህል ነው። አመሰግናለሁ።